አሰላም አሌይኩም ረህመቱላሁ በረካቱ። ውድና የተከበራችሁ ያየሉ ቤተሰቦች እንደት ናችሁ? እኔ ሰላም ነኝ፣ አልሐምድሊላሂ። ምነው ቤታችን ጨለመ? እንደት ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምድሊላሂ። ኢድ ሙባረክ ብለናል። ኑ ንብላ እዚህ እዚ ሃብሽ አይደለም ኑን ብላ ኢድ ሙባረክ

ካልድ ቀይ ወጥ ምጨምርበት ጭልፋ ማን ካምጣልኝ እና ብላሽ መንገትደ እንዳለህ ትልቅ ነው። ትንሽ ሳይክል ሳይክል የተከራየው በልኩ፣ በቃ ችግር የለውም። ትልቅ አይሆንለት እንደው እሺ። ለምን አትበላም? እሱ የለውም ሳይክል? ብስክሌቱ አንተ ስትገዛ የገዛው ነው? ሌላ ገዝቶ ነበር ያለው ነው። ቀይ ሳይክል ጭልፍ አምጣልኝ፣ ቀይ ወጥ የምጨልፍበት። ለምን ብስክሌቱን ነው የምትፈልገው? እሺ ለምን አትበላም? ቀስ በልሽ። አንተ ደረቅ እንደባለፈው ደግሞ እንዳይታመም እንጂ ለፍላፊ ነው። ቢራይት እንዳይመጣብኝ እንጂ። እሱም እኮ እንደ ሕፃን ልጅ ነው፣ አይገርምህም ችግር የለውም። አሁን ያልከበ ድመቱ ነው። በየ ልጅ ለእናቱ አይታዘዝም እንዴ ሳይክሉን? ድመቱ ግን ያማል?